ሰላም የቻናሌ የቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮዎችን ምዕራፍ አንድ እንከልሳለን ማለት ነው። በዚህ ምዕራፍ የሙሉ ቁጥሮች ተካፋይነት ይላል። ስለዚህ በዋነኝነት በዚህ ምዕራፍ ስለ ተጋማሽና ኢ ተጋማሽ ቁጥሮች እንከልሳለን ማለት ነው። እንደዚሁም ደግሞ የተካፋይነት ጽንሰ ሐሳብ ወይም ደግሞ የተካፋይነት ደንብ እንከልሳለን ማለት ነው። ትልቁ የጋራ አካፋይና ትንሹ የጋራ ብዜት ምን ማለት እንደሆነና እንዴት እንደምንፈልግ እናያለን ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ይህንን ቪዲዮ እንጀምር፣ ወደ ቪዲዮ እንግባ። ስለዚህ ከዚህ በኋላ የምሰራላችሁ ቪዲዮ እንዳለ ክለሳ ይሆናል ማለት ነው። ከምዕራፍ አንድ ጀምሮ የምዘጋጅበት ክፍል በደንብ አድርጌ እከልስላቸዋለሁ ማለት ነው። ስለዚህ ዛሬ ስለ ተጋማሽና ኢተጋማሽ እንደዚሁም ደግሞ የተካፋይነት ጽንሰ ሀሳብ ወይም ደግሞ የተካፋይነት ደንብ በደንብ አድርገን እናያለን። ምክንያቱም ስለ ተጋማሽና ኢተጋማሽ ሚኒስትሪ ላይ አንድ ጥያቄ አይጠፋም። እንደዚሁም ደግሞ ስለ ተካፋይነት ደንብ ወይም ደግሞ የተካፋይነት ጽንሰ ሀሳብ ላይ አንድ ጥያቄ ስለማይጠፋ እነዚህ ሁለት ርዕሶች በደንብ አድርጌ እነግራቸዋለሁ ማለት ነው። እሺ ተጋማሽ ቁጥር ሲባል ምን ማለት ነው ወደሚለው ስንሄድ ተጋማሽ ማለት ከቃሉ እንደምንረዳው የሚጋመስ እንደማለት ነው። ተጋማሽ ማለት ለሁለት የሚካፈል እንደማለት ነው። ስለዚህ ተጋማሽ ቁጥር ማለት ያለ ቀሪ ለሁለት የሚካፈል ማንኛውም ሙሉ ቁጥር ወይም ደግሞ አንድ ሙሉ ቁጥር ለሁለት ስናካፍለው ያለ ቀሪ ለሁለት የሚካፈል ከሆነ ተጋማሽ ቁጥር ይባላል። ስለዚህ ተጋማሽ ቁጥር ማለት ያለ ቀሪ ለሁለት የሚካፈሉ ቁጥሮች በሙሉ ተጋማሽ ቁጥሮች እንላቸዋለን ማለት ነው። ይህ ተጋማሽ ቁጥር ደግሞ ማለት ያለ ቀሪ ለሁለት የማይካፈሉ ወይም ደግሞ ለሁለት ስናካፍል ሁል ጊዜ ቀሪ የሚኖራቸው ቁጥሮች በሙሉ ኢ ተጋማሽ እንደ ማለት ነው። ስለዚህ ኢ የሚለው ፊደል አፍራሽ ነው። ስለዚህ የተጋማሽ ተቃራኒ እንደማለት ነው። ስለዚህ ቀደም እንደነገርኳችሁ ተጋማሽ ከሆነ ያለ ቀሪ ለሁለት የሚካፈሉ ቁጥሮች እንደ ማለት ነው። ወይም ደግሞ አንድ ሙሉ ቁጥር ለሁለት ስናካፍለው ያለ ቀሪ የሚካፈል ከሆነ ተጋማሽ ቁጥር ሲባል፣ ያለ ቀሪ ለሁለት የማይካፈል ደግሞ ከሆነ ኢ ተጋማሽ ቁጥር ይባላል ማለት ነው። ቁጥር ተጋማሽ የሚሆነው ቁጥሩ የአንድ ቤት ሆሄ ዜሮ፣ ሁለት፣ አራት፣ ስድስት ና ስምንት ከሆነ ብቻ ነው ይላል። ስለዚህ አንድ ሙሉ ቁጥር አንድ ሙሉ ቁጥር እንደዚሁ ሀይተን ያለም ለሁለት ሳናካፍል እንደዚሁ ሀይተን ይህ ሙሉ ቁጥር ተካፋይ ነው፣ ይሄ ደግሞ ተጋማሽ ነው፣ ይህ ደግሞ ተጋማሽ አይደለም ማለት እንችላለን። ታዲያ ይሄ ምንድነው? የቁጥሩ የመጨረሻ አንድ አሃዝ ወይም አንድ ሆሄ ወይም ደግሞ የመጨረሻው የአንድ ቤት ሆሄ ዜሮ ሁለት፣ አራት፣ ስድስት እና ስምንት ከሆነ ተጋማሽ ቁጥር ነው። የመጨረሻው አንድ አሃዝ ወይም ደግሞ የመጨረሻው አንድ ሆሄ ወይም የአንድ ቤቱ ዜሮ ሁለት፣ አራት፣ ስድስት ና ስምንት ከሆነ ተጋማሽ ቁጥር ይባላል። ስለዚህ እናንተ አንድ ሙሉ ቁጥር ተጋማሽ መሆን አለመሆኑ ለማረጋገጥ የግድ በሁለት ማካፈል አይጠበቅባችሁም። የመጨረሻው አንድ አሐዝ ወይም ደግሞ የአንድ ቤቱ ብቻ በማየት ዜሮ ሁለት አራት ስድስት ና ስምንት ከሆነ ተጋማሽ ቁጥር ነው ወይም ደግሞ ተጋማሽ ቁጥር ይሆናል ወይም ደግሞ ያለቀሪ ለሁለት ይካፈላል እንደማለት ነው። ሌላው በሁለት ተካፋይ የሆኑ ቁጥሮች ሁሉ ተጋማሽ ይባላሉ ይላል። ዚህ ጋር ቅድም መግቢያ ላይ እንደነገርኳችሁ ለሁለት የሚካፈሉ ቁጥሮች ማለት ነው። ተጋማሽ የሚለው ቃል ለሁለት የሚካፈሉ ቁጥሮች እንደማለት ነው። ስለዚህ ተጋማሽ ቁጥር ማለት ለሁለት ያለ ቀሪ የሚካፈል ቁጥር እንደማለት ነው። ለምሳሌ እዚህ ጋር ምሳሌ አንድ ላይ ሀያ አንድ ሺ አራት መቶ ሰባ ስምንት ይላል። ይሄ ቁጥር ለሁለት ይካፈላል አይካፈልም የሚለው ለማረጋገጥ ወይም ደግሞ ተጋማሽ ነው አይደለም የሚለው ለማረጋገጥ ለሁለት ማካፈል አይጠበቅብንም። የመጨረሻው አንድ አሐዝ ወይም ደግሞ የአንድ ቤቱ ማየት ብቻ በቂ ነው። ስለዚህ የመጨረሻው አንድ አሐዝ 0፣ 2፣ 4፣ 6 እና 8 ከሆነ ተጋማሽ ቁጥር ነው። ስለዚህ እዚህ ጋር 21478 የሚለው ቁጥር የመጨረሻው አንድ አሐዝ 8 ስለሆነ ተጋማሽ ቁጥር ነው ማለት ነው። ሁለተኛ ላይ 425080 ይላል 425080 ይላል ይህም የመጨረሻው አንድ አሐዝ አሁንም ዜሮ ነው ስለዚህ ዜሮ ስለሆነ ይህ ቁጥር ተጋማሽ ቁጥር ነው ማለት ነው። ሶስተኛ ላይ 98472 ይላል ይሄም የመጨረሻው አንድ አሐዝ እንደምታዩት ሁለት ነው ስለዚህ የመጨረሻው አንድ አሐዝ ሁለት ስለሆነ ይህ ቁጥር ተጋማሽ ነው ማለት ነው። ሶስተኛ ላይ 561474 ይላል ይሄም የመጨረሻው አንድ አሐዝ ወይም ደግሞ የአንድ ቤቱ አራት ስለሆነ ተጋማሽ ቁጥር ነው ማለት ነው። ሌላው 7 ሚሊዮን 651476 ይላል። ይህ ቁጥር እንደምታዩት የመጨረሻው አንድ አሐዝ ወይም ደግሞ የአንድ ቤቱ ስድስት ስለሆነ ይሄም በሁለት ይካፈላል ወይም ደግሞ ተጋማሽ ቁጥር ነው ማለት ነው። በአጠቃላይ ተጋማሽ ቁጥር የምንላቸው ያለ ቀሪ ለሁለት የሚካፈሉ ቁጥሮች ናቸው ማለት ነው። በቀላሉ ለማረጋገጥ አንድ ሙሉ ቁጥር ተጋማሽ ነው አይደለም የሚለው ነገር ለማረጋገጥ። የመጨረሻው አንድ አሐዝ 0፣ 2፣ 4፣ 6 ና 8 ከሆነ ተጋማሽ ቁጥር ነው ማለት ነው። ሌላው አንድ ሙሉ ቁጥር ኢ ተጋማሽ የሚሆነው የቁጥሩ የአንድ ቤት ሆሄ 1፣ 3፣ 5፣ 7 እና 9 ከሆነ ብቻ ነው። በሁለት የማይካፈሉ ቁጥሮች ሁሉ ኢ ተጋማሽ ይባላሉ። ቅድም እንደነገርኳችሁ አንድ ሙሉ ቁጥር ለሁለት የማይካፈል ከሆነ ወይም ደግሞ ለሁለት እናካፍለው ቀሪ ካለው ኢ ተጋማሽ ቁጥር ይባላል ብለናል። ስለዚህ አንድ ሙሉ ቁጥር የመጨረሻው አንድ አሀዝ ወይም ደግሞ የአንድ ቤቱ አንድ ሶስት አምስት ሰባት ና ዘጠኝ ከሆነ ኢ ተጋማሽ ቁጥር ነው ወይም ደግሞ ለሁለት የማይካፈል ቁጥር ይሆናል ማለት ነው። ስለዚህ እንደዚሁ አይተን ያለ ምንም ማካፈል እንደዚሁ አይተን አንድ ሙሉ ቁጥር የመጨረሻው አንድ አሀዝ ወይም ደግሞ የአንድ ቤቱ አንድ ሶስት አምስት ሰባት ና ዘጠኝ ከሆነ ይህ ተጋማሽ ቁጥር ነው። ወይም ደግሞ ይህ ተጋማሽ ቁጥር ይባላል ማለት ነው። እዚህ ጋር ምሳሌ ሁለት ላይ የመጀመሪያ ጥያቄ ወይም ደግሞ የመጀመሪያው ምሳሌ 489 ይላል። 489 ማለት የመጨረሻው አንድ ሀዝ ወይም ደግሞ የአንድ ቤቱ ዘጠኝ ስለሆነ ይህ ተጋማሽ ቁጥር ነው። ሁለተኛ ላይ 23 ይላል። 23ም የመጨረሻው አንድ ሀዝ ወይም ደግሞ የአንድ ቤቱ ሶስት ስለሆነ ይህ ተጋማሽ ቁጥር ነው። ሶስተኛ ላይ አራት ሺህ አምስት መቶ ሰማንያ አምስት ይላል ይህም የመጨረሻው አንድ አህዝ አምስት ስለሆነ ይህ ተጋማሽ ቁጥር ነው። አራተኛ ላይ 251 ይላል 251 የመጨረሻው አንድ አህዝ ወይሞ አንድ ቤቱ አንድ ስለሆነ ይህ ተጋማሽ ቁጥር ነው። የመጨረሻው ስድስት መቶ ዘጠና ሰባት ይላል ስድስት መቶ ዘጠና ሰባት የመጨረሻው አንድ አህዝ ወይም ደግሞ የአንድ ቤቱ ሰባት ስለሆነ ይህ ተጋማሽ ቁጥር ነው ማለት ነው። በአጠቃላይ አንድ ሙሉ ቁጥር ለሁለት የማይከፈል ከሆነ ይህ ተጋማሽ ቁጥር ይባላል ማለት ነው። ስለዚህ ለማጠቃለል ተጋማሽ ቁጥር ማለት ያለ ቀሪ ለሁለት የሚከፈል ቁጥር በሙሉ ተጋማሽ ቁጥር ይባላል። ያለ ቀሪ ለሁለት የሚከፈል ቁጥር ለሁለት ማነው ተጋማሽ ቁጥር ይባላል ማለት ነው። ሌላው ደግሞ አንድ ሙሉ ቁጥር ተጋማሽ መሆኑን ለማረጋገጥ የግድ ለሁለት ማካፈል አይጠበቅብንም። መጨረሻው አንድ አሃዝ አይተን ወይም ደግሞ የአንድ ቤቱ ዜሮ ሁለት አራት፣ ስድስት ና ስምንት ከሆነ ተጋማሽ ቁጥር ይሆናል ማለት ነው። ኢ ተጋማሽ ማለት ደግሞ አንድ ሙሉ ቁጥር ያለ ቀሪ ለሁለት የማይከፈል ከሆነ አንድ ሙሉ ቁጥር ያለ ቀሪ ለሁለት የማይከፈል ከሆነ ኢ ተጋማሽ ቁጥር ይባላል ማለት ነው። ሌላው አንድ ሙሉ ቁጥር ኢ ተጋማሽ መሆኑን ለማረጋገጥ የመጨረሻው አንድ አኃዝ ወይም ደግሞ የአንድ ቤቱ አንድ፣ ሶስት፣ አምስት፣ ሰባት ና ዘጠኝ ከሆነ ኢ ተጋማሽ ቁጥር ይባላል ማለት ነው። እሺ ቀጥለን የምናየው ስለ ተካፋይነት ጽንሰ ሀሳብ ይሆናል ማለት ነው። ይህ ማለት አንድ ሙሉ ቁጥር እንዴት ሳናካፍል በቀላሉ እንደዚህ አይተን በ3 በአራት በ4 በ5 በ6 በ7 8 9 እና በ10 መካፈል አለመካፈሉ የምናረጋግጥበት መንገድ የተካፋይነት ጽንሰ ሀሳብ ይባላል ማለት ነው። ምክንያቱም እዚህ ጋር አንድና ሁለት አልጨመረም። ምክንያቱም ማንኛውም ሙሉ ቁጥር ለአንድ ስለሚካፈል አንድና አንድ አንጨምርም ማለት ነው። ሁለት ደግሞ ስለ ተጋማሽና ኢተጋማሽ ቁጥር ስናወራ የመጨረሻ የአንድ ቤታቸው ዜሮ፣ ሁለት፣ አራት፣ ስድስትና ስምንት የሆኑ ቁጥሮች በሙሉ ተጋማሽ ናቸው ወይም ደግሞ ለሁለት ይካፈላሉ ስላልን ለሁለት ስለ ሁለት ሞደቅብንም፣ ከዚህ በኋላ ያለው አንድ ሙሉ ቁጥር እንደዚሁ አይተን ይህ ቁጥር በሶስት ይካፈላል፣ በአራት ይካፈላል፣ በአምስት ይካፈላል፣ በስድስት በሰባት በስምንት በዘጠኝና በአስር ይካፈላል የሚለው ነገር እንዴት ማወቅ እንችላለን? የሚለው ነገር በደንብ አድርጌ እነግራችኋለሁ። ስለ ተካፋይነት ጽንሰ ሐሳብ ወይም ደግሞ ስለ ተካፋይነት ደንብ ሚኒስትሪ ላይ አንድ ጥያቄ ስለሚኖር ስለ ተካፋይነት ደንብ በደንብ ማወቅ ይኖርባቸዋል። ወይም ደግሞ አንድ ሙሉ ቁጥር በባለ አንድ አሀዝ ሙሉ ቁጥሮች እንዴት እንደሚካፈል ማረጋገጥ ማወቅ ይኖርባቸዋል ማለት ነው። እሺ የመጀመሪያው በሶስት ተካፋይነት ነው። አንድ ሙሉ ቁጥር በሶስት ተካፋይ የሚሆነው የቁጥሩ ሆሄያት ድምር በሶስት ተካፋይ ከሆነ ብቻ ነው ይላል። አንድ ሙሉ ቁጥር በሶስት ተካፋይ የሚሆነው የቁጥሩ ሆሄያት ድምር በሶስት ተካፋይ ከሆነ ብቻ ነው ይላል። ይህ ማለት አንድ ሙሉ ቁጥር አንድ ሙሉ ቁጥር ባለ ሁለት አህዝ የሚሆን ባለ ሶስት፣ ባለ አራት፣ ባለ አምስት እያንዳንዱ አህዝ ወይም ደግሞ እያንዳንዱ ሆሄ ደምረን የምናገኘው ውጤት ለሶስት የሚካፈል ከሆነ ሙሉ ቁጥሩ ለሶስት ይካፈላል ማለት ነው። ስለዚህ አንድ ሙሉ ቁጥር በሶስት ተካፋይ መሆኑን የምናረጋግጠው በቁጥር ውስጥ የሚገኙ እያንዳንዱ አሃዝ ወይም ደግሞ እያንዳንዱ ሆሄ እንደምራቸውና የምናገኘው ውጤት ወይም የምናገኘው ድምር ለሶስት የሚካፈል ከሆነ ሙሉ ቁጥሩ ለሶስት ይካፈላል ማለት ነው። ነገር ግን ለሶስት የማይካፈል ከሆነ ሙሉ ቁጥሩ ለሶስት አይካፈልም ማለት ነው። እዚህ ጋር ምሳሌ ሁለት ላይ ሀ ላይ ወይም ደግሞ የመጀመሪያው ላይ ማለት ነው። ዘጠኝ መቶ ሰባ ሁለት ይላል። 972 በሶስት ተካፋይ መሆኑን ለማረጋገጥ ምንድን ነው ምናደረገው? ዘጠኝ ሲደመር ሰባት ሲደመር ሁለት እናደርጋለን ማለት ነው። ዘጠኝ ሲደመር 7 16 ሲደመር ሁለት 18 ስለዚህ 18 በሶስት ስለሚካፈል 972ም በሶስት ይካፈላል ማለት ነው። ነገር ግን እናንተ አስራ ስምንት በሶስት መካፈል አለመካፈሉ እርግጠኛ ካልሆናችሁ አሁንም አስራ ስምንት የሚለው አንድ ሲደመር ስምንት አድርጋላችሁ አንድ ሲደመር ስምንት ዘጠኝ ነው። ስለዚህ ዘጠኝ ለሶስት ስለሚካፈል አስራ ስምንትም ለሶስት ይካፈላል። አስራ ስምንት ለሶስት ከተካፈለ ደግሞ ዘጠኝ መቶ ሰባ ሁለትም ለሶስት ይካፈላል ማለት ነው። ሁለተኛ ላይ ዘጠና ስምንት ሺህ ሰባት መቶ ሀያ አንድ ይላል። ይህ ማለት ዘጠኝ ሲደመር ስምንት ሲደመር ሰባት ሲደመር ሁለት ሲደመር አንድ ማለት ነው። ስለዚህ ዘጠኝ ሲደመር ስምንት ሲደመር ሰባት ሲደመር ሁለት ሲደመር አንድ ዘጠኝ ሲደመር ስምንት አስራ ሰባት አስራ ሰባት ሲደመር ሰባት ሀያ አራት ሀያ አራት ሲደመር ሁለት ሀያ ስድስት ሀያ ስድስት ሲደመር አንድ ሀያ ሰባት። ስለዚህ ሀያ ሰባት ደግሞ ለሶስት ስለሚካፈል ዘጠና ስምንት ሺ ሰባት መቶ ሀያ አንድም ለሶስት ይካፈላል። ነገር ግን እናንተ ሀያ ሰባት ለሶስት ሀያ ሰባት ለሶስት መካፈል አለመካፈል እርግጠኛ ካልሆናችሁ አሁንም ሁለት ሲደመር ሰባት ታደርጋላችሁ ሁለት ሲደመር ሰባት ዘጠኝ ነው ስለዚህ ዘጠኝ ለሶስት ስለሚካፈል ሀያ ሰባትም ለሶስት ይካፈላል ማለት ነው ሀያ ሰባት ለሶስት ከተካፈለ ዘጠና ስምንት ሺ ሰባት መቶ ሀያ አንድም ለሶስት ይካፈላል ማለት ነው ሶስተኛ ላይ አንድ መቶ ሺ ዘጠና አምስት ይላል አንድ መቶ ሺ ዘጠና አምስት ይላል አንድ መቶ ሺህ ዘጠና አምስት በሶስት ተካፋይ መሆን አለመሆኑን ለማረጋገጥ አንድ ሲደመር ዜሮ ሲደመር ዜሮ ሲደመር ዜሮ ሲደመር ዘጠኝ ሲደመር አምስት እናደርጋለን። አንድ ሲደመር ዘጠኝ አስር ነው። አስር ሲደመር አምስት አስራ አምስት ነው። አስራ አምስት ለሶስት ወይም ደግሞ አስራ አምስት በ በሶስት ስለሚካፈል አንድ መቶ ሺህ ዘጠና አምስትም በ በሶስት ይካፈላል ማለት ነው። ነገር ግን እናንተ አስራአምስት በሶስት መካፈል አለ መካፈሉ አሁንም እርግጠኛ ካልሆናችሁ 15 የሚለው አንድ ሲደመር አምስት ታደርጉና አንድ ሲደመር አምስት እኩል ይሆናል ስድስት። ስለዚህ ስድስት ለሶስት ስለሚካፈል 15ም ለሶስት ይካፈላል። 15 ለሶስት ከተካፈለ መቶ ሺህ አንድ መቶ ሺህ ዘጠና አምስትም ለሶስት ይካፈላል ማለት ነው። በአጠቃላይ አንድ ሙሉ ቁጥር በሶስት ተካፋይ መሆኑን ለማረጋገጥ አንድ ሙሉ ቁጥር በሶስት ተካፋይ መሆኑን ለማረጋገጥ እያንዳንዱ አሀዝ ወይም ደግሞ እያንዳንዱ ሆሄ ተደምሮና የምታገኙት ድምር ለሶስት ከተካፈለ ሙሉ ቁጥሩ ለሶስት ይካፈላል ማለት ነው። ነገር ግን የምታገኙት መልስ በሶስት የማይካፈል ከሆነ ሙሉ ቁጥሩ ለሶስት አይካፈልም ማለት ነው። በዚህ መልኩ ማረጋገጥ እንችላለን ማለት ነው። እሺ አንድ ሙሉ ቁጥር በአራት ተካፋይ የሚሆነው በተሰጠው ቁጥር የአስርና የአንድ ቤት ሆሄያት አቀማመጣቸው ሳይቀያየር የሚመሰረቱት ቁጥር በአራት ተካፋይ ከሆነ ብቻ ነው ይላል። የማለት አንድ ሙሉ ቁጥር በአራት ተካፋይ መሆን አለመሆኑን ለማረጋገጥ የመጨረሻዎቹ ሁለት አሃዝ የመጨረሻዎቹ ሁለት አሃዝ ማለትም የአንድ ቤቱና የአስር ቤቱ ቦታቸው ሳይቀይሩ የሚመሰረቱት ቁጥር ለአስር ማነው ለአራት ከተካፈለ ሙሉ ቁጥሩ ለአራት ይካፈላል ማለት ነው። ነገር ግን የመጨረሻዎቹ ሁለት አሃዝ የአንድ ቤቱና የአስር ቤቱ ቦታቸው ሳይቀይሩ ለአራት የማይካፈል ከሆነ ሙሉ ቁጥሩ ለአራት አይካፈልም ማለት ነው እዚህ ጋር ምሳሌ አራት ላይ ሀ ላይ 52324 ይላል 52324 በአራት ተካፋይ መሆኑን ለማረጋገጥ ምንም አይነት ማካፈል አይጠበቅብንም የመጨረሻዎቹ ሁለት አሀዝ ወይም ደግሞ የአስር ቤቱና የአንድ ቤቱ ቦታቸው ሳይቀየሩ ማለትም ሁለትና አራት ወይም ደግሞ የመጨረሻዎቹ ሁለት አሀዝ ካያችሁ 24 ቁጥር ማለት ነው። 24 24 በአራት የሚካፈል ከሆነ 24 በአራት የሚካፈል ከሆነ 52 324ም ለአራት ይካፈላል። ስለዚህ 24 ለአራት እናካፍል፣ ስድስት እናገኛለን። ያለቀ ያለቀሪ ለአራት ስለሚካፈል 24 ያለቀሪ ለአራት ስለሚካፈል 52 324ም ለአራት ይካፈላል ማለት ነው። ለላይ 630058 ይላል 630056 በአራት ይካፈላል የሚለው ነገር ለማረጋገጥ የመጨረሻዎቹ ሁለት አሀዝ ወይም ደግሞ የአንድ ቤቱና የአስር ቤቱ ቦታቸው ሳይቀየሩ ማለትም 58 የሚለው ቁጥር ማለት ነው። 58 ለአራት የሚካፈል ከሆነ 638 58ም ለአራት ይካፈላል። ነገር ግን 58 ለአራት የማይካፈል ከሆነ ደግሞ 63 58ም ለአራት አይካፈልም ማለት ነው። ስለዚህ የመጨረሻዎቹ ሁለት አሀዝ ወይም ደግሞ 58 በአራት ተካፋይ አይደለም፣ ወይም ደግሞ 58 ያለ ቀሪ ለአራት መካፈል አይችልም። ስለዚህ 630 ሺ 58 630 ሺ 58ም ለአራት መካፈል አይችልም። በአጠቃላይ አንድ ሙሉ ቁጥር ለአራት ይካፈላል አይካፈልም የሚለው ነገር ለማረጋገጥ የመጨረሻዎቹ ሁለት አሃዝ ወይም ደግሞ የአስር ቤቱና የአንድ ቤቱ ቦታቸው ሳይቀይሩ ወይም አቀማመጣቸው ሳይቀይሩ ለአራት የሚከፈል ከሆነ ሙሉ ቁጥር ለአራት ይከፈላል። ነገር ግን የመጨረሻዎቹ ሁለት አሃዝ ለአራት የማይከፍል ከሆነ ሙሉ ቁጥሩ ለአራት አይከፈልም ማለት ነው። ሶስተኛው በአምስት ተካፋይነት ነው። በአምስት ተካፋይነት ቀለል ያለ ነው። አንድ ሙሉ ቁጥር በአምስት ተካፋይ የሚሆነው የቁጥሩ የአንድ ቤት ሆሄ ዜሮ ወይም አምስት ከሆነ ብቻ ነው ይላል። ይህ ማለት አንድ ሙሉ ቁጥር የመጨረሻው አንድ አሃዝ ወይም ደግሞ የመጨረሻዎቹ የመጨረሻው አንድ ሆሄ አሊያም የአንድ ቤቱ ወይ ዜሮ አሊያም ደግሞ አምስት ከሆነ ሙሉ ቁጥሩ ለአምስት ይካፈላል ማለት ነው። እዚህ ጋር ምሳሌ አራት ላይ አንደኛ ላይ 10565 ላይ 10565 ይላል። ይህ ቁጥር እንደምታዩት የመጨረሻው አንድ አሀዝ አምስት ነው። ስለዚህ ለአምስት ይካፈላል። ቀጥሎ ያለው 48950 ይላል። ይህም የመጨረሻው አንድ አሀዝ ዜሮ ስለሆነ 48950 ለአምስት ይከፈላል ማለት ነው። ሁለተኛ ላይ 714573 ይላል ይሄ እንደምታዩት የመጨረሻው አንድ አሀዝ ሶስት ነው። ወይ ዜሮ አለም ደግሞ አምስት ካልሆነ ከሁለቱ ውጭ ከሆነ ለአምስት አይካፈልም። ስለዚህ 714573 ለአምስት አይካፈልም፣ ወይም ደግሞ በአምስት ተካፋይ አይደለም። በአጠቃላይ አንድ ሙሉ ቁጥር በአምስት ተካፋይ መሆን አለመሆኑን ለማረጋገጥ ምንም ማካፈል አይጠበቅብንም። የመጨረሻው አንድ አሃዝ ወይም ደግሞ የመጨረሻው አንድ ሆሄ ወይም የአንድ ቤቱ ዜሮ አሊያም አምስት ከሆነ በአምስት ይካፈላል ወይም ደግሞ የአምስት ተካፋይ ነው። ነገር ግን የመጨረሻው አንድ አሃዝ ከዜሮና ከአምስት ውጭ ከሆነ ለአምስት አይካፈልም ማለት ነው። ቪዲዮ ላለማስረዘም የዛሬ ቪዲዮአችን እዚህ ጋር እናበቃለን። በቀጣይ በስድስት ተካፋይነት ከሚለው ጀምሬ ቪዲዮ ሰራላችኋለሁ ማለት ነው። በተቻለ መጠን ቀን በቀን ቪዲዮ ለመስራት ሞክራለሁ። እናንተ ያልገባችሁ ነገር ካለ ወደ ኮሜንት እየሄዳችሁ ኮሜንት ጻፉልኝ። እኔም ተጨማሪ ቪዲዮ ሰራላችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቻናል ሰንብት